እግዚአብሔርን አመስግነን ጀምር። እድሜያችን ላይ አንድ ሳምንት ጨመረልን፣ ክብር ምስጋና ለሱ ይሁን። እናመሰግናለን። ደስ የሚል ተመልካች ነው የመጣው ዛሬ። ዋው! እንኳን ደህና መጣችሁ። ዛሬ ደስ ይላል። የሴቶች ተዋጽኦ ወጣት ይበዛል ደግሞ። እንኳን ደህና መጣችሁ በድጋሚ ብለናል። በድጋሚ እንኳን ደህና መጣችሁ። እናንተ ባላችሁበትማ በጣም መወራት ያለበት ጉዳይ አለ። ባሳለፍነው ሳምንት በአለም አቀፍ ደረጃ የኤች አይ ቪ ኤድስ ቀን ተከብሯል። ከዚህ ጋር በተገናኘ የወጣው መረጃ በጣም አስደንጋጭ ነው። በእድሜ ክልል የተያዙ ሰዎች ድርሻ ማለት ነው። ከ0 ዓመት እስከ 14 ዓመት ህጻናት 16፣ ከ15 ዓመት እስከ 24 ዓመት 34፣ ከ25 ዓመት እና ከዛ በላይ ደግሞ አዋቂዎች 51። ጎበዝ ነቃ በሉ። በእኛ ጊዜ በደንብ ይወራ ነበር ስለ ኤች አይ ቪ። አሁን ግን በምን እንደሚተላለፍ ሁሉም ማያቅ ወጣት ተፈጥሯል። የመጎችን ምንድን ናቸው? አሁን ታስታውሳል። መብላት ለአንተ እንደውም አምስተኛ መጨምሬ መቆረጥ አድርጌላል። አዎ መታቀብ ብቻ በፊት ምንም አይነት ነገር አይመከርም መጠቀም ያኔ እንደ ልብ ይገኝ ነበረ። አሁን ግን እጥረት አለ። መመርመር ምን ያህል ራሳችንን አውቀናል? አይገርማችሁም ዳኒ በጣም ነው ማደንቅ፣ መጠቀም ይለኛል ሁሉም የሚፈልገውን ነው የሚሰማው። መታቀብ፣ መመርመር፣ መወሰንና የዳኒ መጠቀም አንድ ላይ ማለት ነው። አሁን ግን በጣም አሳሳቢ ጊዜ ላይ ያለ ነው። በዚህም ደረጃ በጣም የከፋ ወሬ ነበር በእኛ ጊዜ። አሁን ደግሞ ያ ሁሉ ቀርና ዝም ሲባል የጠፋ መሰለ። በዚህ ደረጃ ኤች አይ ቪ ኤድስ እየጎዳን ነውና ጥንቃቄ ለማለት ነው። አሳለፍነው ሳምንት ከተሰሙት ጉዳዮች መካከል የገቢዎች ሰራተኞች ባዲካም እንዲያደርጉ ሊደረግ ነው። ሰምታችኋል? ሲወሬ ካሜራ ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ህዳር 24 ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰማሩ ተገለጸ። እንዴት አገኛችሁ። ሰርቨሽ የመጣችሁ ዛሬ ጥሩ ነው፣ በጣም ስለዚህ፣ እየከፈላችሁ ችግር ሲኖር፣ በእግር ኳስ ቋንቋ ምን ትላላችሁ መሰላችሁ? ጉዳዬ በቫር ይታይልኝ። በቫር በቫር ነው፣ በቫር ነው ግን ውሳኔው። እንዴት አገኛችሁ? ጥሩ ነው። ባሳለፍነው ሳምንት ከተከሰቱ በጣም አስደሳች ጉዳዮች መካከል የኢትዮጵያ ከ17 ዓመት በታች የብሔራዊ ቡድን ከ22 ዓመት በኋላ ለአፍሪካ ዋንጫ አለፈ። ወጣቶች ናቸው ያሉት። በጣም ደስ ይላሉ። አይገርምም። ትክክለኛ 17 ዓመት በታች አሁን ያየሁት፣ አንድ ጊዜ እንኳን ጺማቸውን አልተላጩም። በፊት የነበረው ከ17 ዓመት በታች በአፍሪካም ደረጃ በጣም ከባድ ነበር። ግራስ ሩት ላይ ይሰራ የሚባለው እኮ ለዚህ ነው። ይኸው ብሔራዊ ቡድን ነው አሁን እያደገ መጥቶ ትልቁን ተክቶ የኢትዮጵያ ብሔራዊ ቡድን ተብሎ በአፍሪካ ዋንጫ የሚያልፈው አይደለም? ስለዚህ ተስፋችንን አለም ልመውታል። ኮርተንባቸዋል አንዳንዴ ከ17 ዓመት በታች ይባልና አሁን የጋናው ብሔራዊ ቡድን ተጫዋች ነው። 17 ዓመት በታች ካገባ በኋላ ጎሉ ለሁለተኛ ልጅ የመታሰቢያ ሆን ያለው እንደዛ እንዳይሆን ትክክለኛ እድሜ መናገር የሚያዋጣው ቡድኑ እያደገ ሲሄድ ከአቅሙ ጋርም ይያያዛልና በድጋሚ ማለት የምንፈልገው ኮርተንባችኋል በሏቸው። ሌላው እንግዲህ የተላኩልኝ የተለያዩ ቪዲዮዎች አሉ እነሱን እስኪ ይሄ ፕሮግራም እንዳይደርቅ እኮ ተመልካቾች የሆነ ነገር ይልካሉ የወይብ አጢሱን ጉዳይ አያችሁት እንዴ አላያችሁትም በጣም ታረግ ነበር መሰለኝ እና ከዛ በኋላ ሽእ ቪዲዮ ነገር ከተነሳ እንኳን እዚህ ላሉት ፈገግ እንዲሉ ነው ባልና ሚስት ፈረንጆቹን አያችሁ እንዴ በጣም በሚገርም ሁኔታ እነሱ ወደ እኛ ናቸው፣ እኛ ወደ እነሱ ነው እየተላለፍን ነው። እስኪ ሚስትየዋ ስትዘፍን ጋብዘን እስኪ እሷ ትዘፍናለች፣ ባልየው ደግሞ እስኪ ሲጨፍርን። ያው እነሱ ወደ እኛ፣ እኛ ወደ እነሱ። በጣም አሪፍ ነው። ፈረንጁን ጠንከራ እኛ ደግሞ በተገላቢጦሽ። ጥሩ ነው እኮ አይደል? እነሱም ወደኛ እኛም ወደ እነሱ እየተገናኘን ነው፣ መሀል ላይ። እስኪ በስፓኒሽ ደግሞ በጣም የሚገርም አሪፍ ደናሽ ልጅ ቹቹሻ እሺ ደስ ይላል። ወደ እኛ እየመጡ ነው፣ እኛ ወደ እነሱ እየሄድን ነው። በጣም አሪፍ ነው። ያሁኑ ዳንስ ላይ ግን ከስር ገብቶ አንድ አስተያየት ሰጪ ምን አለ፣ የተደበቀን ችሎታ ብዙ ጊዜ የስኳር ጠጅ ያወጠዋል። በጊዜ እየገባ አይደለም፣ ቤተሰብ እየደወሉልኝ ነው። ማታ ማታ የት እንደምትጀምር የማታ ትምህርት፣ የማታ ትምህርት ጀመርክ? ኧረ ተው። ራይድ ይሰራል። ቅኝት ባንድ አለ የማይሰራው ከብዙ ባንዶች ጋር አብሮ ይሰራል። ከአሪፍ አሪፍ ዘፈኖች ጀርባ ያው እንግዲህ ክንድ ያለ፣ አሁን ደግሞ የማታ ትምህርት ጀምሯል። በጣም ጊዜውን በአግባቡ ነው የሚጠቀሙ። የማታ ትምህርት ጥሩ ነው። የማታ ትምህርት ብዙ ጊዜ ማታ ትምህርት ይባል እኮ በተለይ ለዋቂዎች ሲሆን፣ አንዳንዴ ወደ ትምህርት ቤት እየሄድክ እንቅፋት ያጋጠምንና በሞቅታ የምትገባበት እድል አለ አይደል? ታዲያስ። እስኪ ዝነኛ ሰካራም ነው ልክ እንዳንተ የማታ ይማራል። ወደዚህ ሞቅ አርጋችሁ ጋብዙትና፣ አዎ እኔም አስተማሪው ልሁን። ሞቅ አርጋችሁ ወደዚህ እስኪ ዝነኛውን ሰካራም የማታ ተማሪ ማስኪ። ሰላም ነው፣ እንዴት ነህ? ክፍል ውስጥ እሱ ምንድን ነው? ተመልካቾችን ሰላም በል መጀመሪያ። ያለ ሰላም እንዴት ናቸው? በጣም ነው የምትሸተው። እና ምንድን የጠጣው? በእናትህ ያው፣ ጠዋት ያው በባዶ ወደ ከምጠጣ ብዬ ጠላ ነገር። እሺ፣ ከዛ ደግሞ ጠየቀኝ፣ ምሳ ሰዓት አረቂ ነው አጣላ ምሳሌ አረቄ። እሺ ከዛስ? አሁን ማታረል ስመጣው ጠጅ ሜዱ በእናታችሁ በእናትህ ቆም። እንኳን ያው እንግዲህ ማታ አብረን ነው የምንማረው ስላለ እኔ አማርኛ አስተማሪ ነኝ። ተረትና ምሳሌ ጠይቀሃለሁ። እሺ፣ እሺ ቢሆንም እሺ እሺ በአንድ እጅ አጨብጭቦ እስኪ ሙላው በአንድ እጅ አጨብጭቦ በሌላ እጅ ጃምቦ ሰርገኛ መጣ የታል የሚጠጣ የነ ቶሎ ቶሎ ቤት ይሆናል ጠላ ቤት

ሲያዩት ያላማረ ሲጠጣ ይወጣል፣ ይወጣል። ሲያዩት ያላማረ እኮ ሲበሉት። ሲያዩት ያላማረ እሺ። ከፍትፍቱ ድራፍ፣ ከመጠጡ ጣ። እሺ፣ ቆይ ሁሉን ነገር ወደ መጠጥ ነው የምትወስደው? እያንሻፈፍክ ነው ተረትና ምሳሌውን እየነገርከኝ ያለው። እሺ አስተካክለህ በትክክል ህብረተሰቡ የሚጠቀምበት አንተ የምትወደው ተረትና ምሳሌ የትኛው ነው? አንድ ነው። አንድ አንድ ብቻው የውኔ ምንም ብቀጥን ጠጅ ነው። ኧረ በስመ ምን ድል ነው ያው እንግዲህ አቢ ወለላው ይባላል ቲክቶክ ላይ በጣም ታውቁታላችሁ። ምን ያህል ተከታይ አለ አሁን? ሰባት መቶ ሰማንያ ምናምን አዎ። ከዚ ውስጥ አላችሁ እስከ ሰባት መቶ ሺ ውስጥ አላችሁ። ታዲያ ወደ ቤት ሁሉ ሲሄድ ይከተለኛል። እንኳን ደህና መጣ። የባህርዳር ልጅ ነው ቲክቶክ ላይ ድባቴ ሲይዘን ፈገግ ከሚያስብሉን ከምንወዳቸው አጫጭር ነገር ከሚሰሩልን ኮሜዲያኖች መካከል አንዱ አቢ ወለላው ነው። ለአቢ በእናታችሁ አቀባበል! አይ ብዙ ምልህ ሳይህ ጎል አግብታ ነው የሚመስለው። ግን እኮ ጎል ነው አይደለ? አሬም ጎል እኮ ነው። ጎል በሌለው አይደለ? አዎ። በቲክቶክ እንዲህ ዝነኛ ከመሆን በፊት ባሕር ዳር ውስጥ በምን ሙያ ነበሩ የምትታወቀው? ፓርኪንግ። በፓርኪንግ ስራ አብሮ ከሚሰራው ተወዳጅ ኮሜዲያን ወዳጅ ጋር የተገናኛችሁት እሱ ባጃጅ ሊያቆም ሲመጣ አንተ ደግሞ ፓርኪንግ ስትሰሩ ነው። እውነት ውሸት? እውነት ነው። ይበላል አንተ ደግሞ ተራ ምናምን አሰርቀው ነበር፣ እኔ እያሉ ተራ አይጠብቅም። እስኪ በጣም ሰዎች የሚወዱልህ ያው ስካር ትወዳለህ እና ይሄ ጭውውት ነው። ቲክቶክ ላይ ወደ ሁለት ሚሊየን ህዝብ አይቶላል። እስኪ ለዚህም ለባንዱም ለተመልካቾች የሚያብየው ለላውን ይህን ጩት እስኪ አንድ አይተን እንመለስ። እዚህ ቦታ እንድደርስ ከጎኔ የሆናችሁ ደግፋችሁ፣ እዚህ ቦታ ላደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። ይዞ እንዲጠጣው በልቤት ይደርሳል። ግባ፣ በዚህ ነው በሩ። እዚህ ጋር ቆርቆር በዚህ እንድደርስ የረዱኝ ጓደኛችን፣ ሰላም ማለት ትፈልጋለህ? የምትለው ሰክረህ ነው። ስካር ይዋጣላል። ብዙ ጊዜ ነህ እንዲህ የምር? አሁን እንዳልኩ ቅድም ስገባ አልፎ አልፎ በሳምንት ዘጠኝ ቀን ሰባት ቀን ነው ሳምንት አይደል ምንድን ነው? ለቀልድ ነው፣ ቀልድ ነው። ስለዚህ አሁን ኑሮ ከባህር ዳር ቀጥታ አዲስ አበባ ሆነ ማለት ነው። አሁን የምትተዳደረው ቲክቶክ ላይ ማስታወቂያዎችን በመስራት ነው። ቲክቶክ ላይ ፕሮሞሽኖችን በመስራት የአዲስ አበባ ሕዝብ አቀባበል እንዴት አደረገልን? እረ አሪፍ ነው፣ ደስ ይላል ይላል እዚህ ወዳችኋለሁ። እኛም ባህር ዳሮች እንወዳችኋለን። ለባህር ዳር ሰላምታ አቢ ወለላ፣ ወለላው የእናቴ ስም ነው። እኔ ሌላ ስም ነው ያለኝ። ወለላ የእናቴ ስም ነው። ማን ነው ትክክለኛ ስም ግን? አይ እንዳስቅብኝ አይመጣውም። ያው ዮሴፍ ነው ስሜ። ዮሴፍ አሪፍ ስም እኮ ነው። ለጆሲ በእናታችሁ ጆሲ፣ ዮሴፍ። ከአሁን ብዙ ሰዎች እኮ የሚያውቁህ በአቢ ወለላው ነው አይደል? አቢ ወለላው በሚሎንም የሚያውቁኝ ያ ስም ደግሞ የመጣው ሰፈር ላይ ነው እንዴት? የሰፈር ጉልቤ ምናምን አለ አይደለ? እሺ፣ አቢ ሲባል ሁሉ ነበር የሚመጣው። ሁላችንም አቢ ነን በእድሜ ደረጃ። የእናቴ ስም ደግሞ ወለል አይደለ? አንተ የወለሉ አቢ፣ አንተ ያደረው አቢ፣ አንተ ምናምን የኔ ስም ጸድቆ ቀረ። አቢ ወለላው እስኪ ሳትንገዳገድ አሁን ተመልካቾቼን አመስግነህ ውጣ። እስኪ ዛሬ እንኳን አትንገዳገድ፣ አመስግነህ እስኪ ቀጥ ብለህ ውጣ። ዛሬ መልእክትን ምንም አላልናትም። ብቸኛዋ የቅኝት ባንድ ሴት ሳክስፎን ተጫዋች ነችና ሁሌም እናመሰግናታለን እንዲበዙልን ስለምንፈልግ መልእክተን ሞቅ አድርጉላት ነው። ልዩ የመዝናኛ ዝግጅቱ ያው እንግዲህ፣ የተለያዩ ተመልካቾች ቀልድ የሚልካሉ፣ ጎን ለጎን ደግሞ አልጋ ሲይዙ ታመናል፣ አግዙን ይላሉ። በዚህም ሳምንት አልጋ ይዘናል፣ በእግዚአብሔር እጅ ተይዘናል፣ ባካችሁ የቻለ በገንዘብ በጸሎት ያግዘን እያሉ ነው። የእነሱን ቪዲዮዎች ደግሞ አይተን እንመለስ። ባካችሁ ኢትዮጵያ ነው። እኔ ጀሚሉ ሰርጂዮ በላይ ወጣት መኪና አደጋ ቤት ወደ ግራድዌት ተሰብሮ አሁን ምንም ማየት መታከሚያ የለኝም። ሆስፒታል መቶ ሀምሳ ሺህ ብር ጠየቁኝ። ይህን ቁፋን መቶ ሀምሳ ሺህ ብር በበረውም ስለሌለኝ ዘዋካቸው ቤት መንቀሳቀሰው የተጠቀመው ቤት ውስጥ ነው የሚሰራ ሰው መንቀሳቀስ አልችልም። ምን ማለት አልችልም። ዋካቸው የመታክሚያ ማስረጃያው ወሮ ስላለ ሁለት ሰው ብር እባካችሁ፣ ኢትዮጵያኖች ውድ ኢትዮጵያኖች ሁላ ይህንን ትብላችሁ ንትረድ ና ግን መታት ህበለው እንኳን የለኝ። እናቴ ጋር እናቴ ነበር የማስተዳድረው። እናቴ ደካማ ናት፣ የሰባ ዓመት አሮጊት ናት። እና ይህን ተረድታችሁ ይህን ስል በትትና ገልጻለ የፈጣሪ ታገኝታላችሁ። እባካችሁ በማርያም በእግዚአብሔር፣ እስኪ ይቻ ዓለም እንደኔ ሲኦል የሆነችበት ሰው አለ። ሁሉን ነገር አስካደችኝ፣ እኮ ህልሜን፣ ልጅነቴን፣ ወጣትነቴን፣ አስር ዓመት በላይ ሆኖ ይሄን ማስታመም ከጀመርኩኝ እና በልጃ ይፈትናችሁ፣ በልጃ አትፈት። ምርመራ ተካሂዶለት ነበረ። እነዚህን ትራፒዎች ከተሰራ ለሶስት ዓመት ያክል ይቆምልሻል ተብዬ ነበረ። ከአቅሜ በላይ ሲሆን ወደ ሀገር ቤት ተመልሼ ሄድኩኝ። ስለዚህ የባካችሁ ልጅ አላችሁ፣ በልጆቻችሁ ልጃችኋለሁ የሄደች ፊዚዮቴራፒ መሰራት አለበት። እኔ ያለሁበት በገጠር ነው። ከተማ ላይ ተከራይቼ ፊዚዮቴራፒ ላሰራው ሙስሊሞች በአላህ ክርስቲያኖች በእግዚአብሔር የእሱ ጓደኞች አምስተኛ ክፍል ስድስተኛ ክፍል ናቸው። እሱ ግን ከሽተጨቅ እንኳን አልወጣም። እባካችሁ ብዙ ደጋግ ኢትዮጵያኖች አሉ። ከአሁን በፊትም በርካቶች ታግዘዋል። በዚህ ፕሮግራምና ሁሌም ስለምታደርጉት ደግነት ከልብ እናመሰግናለን። እግዚአብሔር ይስጥልን። አላህ በወጣ የተካ ብለናል። እናመሰግናለን፣ እናመሰግናለን የተመልካቹ ጭብጨባ ዛሬ እንዲሞቅ ያለው አንድም ከጀርባው ቻኖሊ እንድል አለ። ቻኖሊዎች እናመስግኑልኝ። ቻኖሊ ልዩ የመዝናኛ ዝግጅቱን ስፖንሰር አድርጓል። የጥንት የጠዋቱ ባለፃ ልጅ ምልክቱ ድሮም ትዝታ ነበር፣ አሁን በአዲስ መልክ ትዝታ ሊሆን ገበያ ላይ በሺ ነው። አቡ ወለድ ተዝናኑ እያላችሁ አቡ ወለድ። ዛሬ እንግዲህ አሪፍ አሪፍ እንግዶች አሉ። በነገራችን ላይ ነገ በሂልተን ሆቴል የጨለማ አራት ፕሮግራም አለ። ታውቃላችሁ፣ የጨለማ አራት ተመልካቾች ማየት የሚችሉ ሰዎች በአይነ ስውራን የተስተናገዱ ራት ይበላሉ። ያ ማለት የማየታችን ዋጋ ምን ያህል ትልቅ እንደሆነ እንድናውቅ ማለት ነው። ይህም በተመለከተ ደግሞ ስለ ፕሮግራሙ እንዲነግረኝ ተወዳጅ ተዋናይ ነው። ከጊዜ በኋላ በስኳር ህመም ምክንያት ሁለቱንም አይኖቹን አጥቷል። ተወዳጁ ኪሮስ ኃይለሥላሴ እዚህ ነው ያለው። ኪሮስ አታ ወዲ የሚል ትግርኛ ዘፈን እኮ ወጥቷል። ዲጂ አሹ እና ታሪኩ ዲሽታ ጊናዚ ያሉት ለነ ታሪኩ በዋሊያ ኢንተርቴንመንት የተለቀቀው አዲሱ የሮቤል ሚደቅሳ አልበም እንዴት ነው? መጀመሪያ ልጠይቃችሁ፣ ወደዳችሁት? ከአሪፍ አሪፍ ዘፈን የታለ ብሎ ለሚጠይቅ ጥሩ ትስታ ሊሆን አሁን የሰሙት ሁሉ ወደውታል። ካሁን በፊት የኔ እንግዳ ሆኖ ነበር ነጠላ ዜማውን ሊያስተዋውቅ ያኔ አዲስ አልበም ደረጃውን የጠበቀ እየሰራሁ ነውና እሱንም ይዤ እመጣለሁ አለ። ባወጣበት በአጭር ጊዜ ውስጥ ያለው የህዝብ ተቀባይነት የሚገርም ነው። ለማንኛውም መልክት ራሱ ልታብድ ነው። መልክት ራሱ ልታብድ ነው። በጣም ሩቤል አላገባም ያለው መጥሪያ ከበራፍ ነው። በጣም ሮቤል ከበራፍ ቆማለች። አዲስ አልበሙን ለማስተዋወቅ እዚህ ይገኛል። ተመልካቹ በጣም ልዩ ነው። ቅኝት በአንድ ዝግጁ ነው። እሁድን ፈገግ እንላለን። በምን በሰይፉ ኦን ኢቢኤስ። በእያላችሁበት ጥሩ ጊዜ ቅኝት የታል ከመሸጋገሩ በኋላ